አላህ ማን ነው የሚለውን ያወቁት እውቀት እጅግ በጣም መሰረታዊ ነገር ነው። ለዛ ነው አላህ ሱረቱ መሐመድ ምራፍ 47 ቁጥር 19 ላይ ፈዕለም እወቅ ይላል አነሁ ላ ኢላሃ ኢላሁ ከአንድ አላህ በስተቀር በእውነት አምልኮ የሚገባው አምላክ እንደሌለ እወቅ ይላል። የእውቀት ሁሉ መጀመሪያ፣ የጥበብ መግቢያ ሰው ጌታውን ማወቅ አለበት፣ አላህን ማወቅ አለበት። የቁርአን መቅራታችን፣ የቁርአን መማራችን፣ የሐዲስ ማጥናታችን፣ ወይም ደግሞ አካዳሚክ ትምህርት መማራችን ግብና አላማው አላህን ዲፐር አንድ ዲፐር ሞር አንድ ሞር አላህን በጥልቀት መረዳትና ማወቅ ነው። ለዛ ነው ቅድም ኡስታዜ ወንድም ዑመር እንዳቀረበው የጌታን የአላህን ሪዳ ማግኘት የሚቻለው ቶታል ሳቲስፋክሽን አላህ በእኛ እንዲኖረው ማድረግ የሚቻለው መጀመር አላህን በማወቅ ነው። ምክንያቱም አላህን በማወቅ ውስጥ አላህን በመረዳት ውስጥ ራስን ማወቅ አለ፣ ስሜትን መቆጣጠር አለ፣ ጌታ የሚፈልገውን ነገር ማድረግ አለ። ሶ እኛ አናረቡክ ናውሌጅ እውቀት ከዛ በኋላ ፈክላና አይሌክ ጫማህን ከእግር ስራ አውጣል። እያንዳንዳችን መስጅድ ስንገባ ጫማችንን ከእግራችን ስናወቅ ዊ ሃ ቱ ሪማይን ዲስ አያ ማስታወስ አለብን። ፈክላና አይሌክ ፍቅያዊ አጀንዳውን ማለት አይደለም። ጫማህን ከእግር አውልቅ ሲላቸው ማኖሪዝም ነው፣ ስነ ምግባር ነው። ዓላማውን ነግሯቸዋል። ይነከ ቢልዋዲን ሙቀደስ ይጠዋ ሙቀደስ በሆነ ስፍራ ስላለ ጫማህን ማውለቅ አለብህ። ማኖሪዝም ነው፣ ስነ ምግባር ነው። ጫማ ስናወልቅ ዝቅ ነው ምንለው። ሙሳን ዝቅ በል እያለው ነው። አላህ ዝቅ ማለትን መተናነስን እያስተማረ ነው። ቢ ሃምበል ማለት ነው። ኪል ዩር ኢጎስቲካል ፐርሶናሊቲ ይሄ የኩራተኝነት ስሜትን ትገለዋለ። አና ረቦ ግን የጌታ ነኝ አንተ ባራ አሁን ጫማህን ከእግረ ሰራ ውልቅ። ማኖሪዝም፣ ስነ ምግባር ልብ በሉ። እውቀት እና ስነ ምግባር ዒልምና አክላቅ ዲፕሊ ኮኔክትድ የሆኑ ነገሮች ናቸው። ዛሬ እንደምታውቁት እውቀት አለ ዓለም ላይ ናውሌጅ ስ ኤቭሪውየር እውቀት ሁሉ ስፍራ ነው ያለው። ግን የሚያውቁ ሰዎች ሁሉ ስነ ምግባር አላቸው ወይ? ኢንፎርሜሽን ሁሉ ቦታ ነው ያለው፣ ግን ስነ ምግባር እሴት ነው ያለው። በጣም የሚገርመው ነገር የሰው ልጅ ሞር ኤንድ ሞር ናውሌጅብል በሆነ ቁጥር ሆነ ተቸገረናል። ባወቀ ቁጥር ጥፋቱ እየበዛ ሄደዋል። እውቀትን ከስነ ምግባር ጋር ማስተሳሰር ግድ ይለዋል። እውቀት አለን ብለን ስነ ምግባራችን ደካማ ከሆነ እውቀታችን ሪሊ በልባችን ውስጥ መሬት አረገጠም ማለት ነው። እውቀታችን ላይ የሆነ የተሳሳተ ነገር አለ። እኔ አንዳንድ ጊዜ በጣም ይገርመኛል። እስላማዊ ዳዕዋ የሚያደርጉ ወንድሞች እህቶች አሉ። ቅልጥ ያለ ስድብ ነው፣ ቅልጥ ያለ ስድብ እና አንዳንድ ጊዜ ምንድን ነው የሚያስተምሩት? እንደዚህ ሰዎች ልም ነው እንዳይባል፣ ስድብ ነው። ግን ልም የሚመስል ነገር ደግሞ አለው። እሺ፣ አኽላቅ የት አለ? መሻይኮቻችንን ማክበር እኮ አኽላቅ ነው። የት አለ? በነገራችን ላይ ዩር ማነሪዝም ኢዝ ሪፍሌክሽን ኦፍ ዩር ናውሌጅ ነው፣ ስነ ምግባር የእውቀት መገለጫ ነው። ስለዚህ መሻየኮችን ስናከብር የእውቀታችን መገለጫ ነው። ታላላቆቻችንን ስናከብር፣ ውለማዎቻችንን ስናከብር፣ ለታናናሾቻችን ስናዘን፣ ንግግራችን አደብ ሲኖረው፣ ፌስቡክ ላይ የምንጽፈው ስነ ምግባር ሲኖረው፣ ግን ኮምፕሊትሊ ረስተነዋል። የአክላቅ የሚባለውን ማነሪዝም ኮምፕሊትሊ ረስተነዋል። ይው ወላጆች፣ በተለይ ወላጆች ሆናቸው ልጆቻችሁን እውቀት እንደምትመግቡ ሁሉ ኢኳሊ ስነ ምግባር መመገብ አለባቸው። አለበለዚያ ልጆች ኮምፒውተር ነው የሚሆኑት። ኮምፒውተር ብዙ እውቀት አለው፣ ስለ ንስነ ምግባር ግን የሚያውቀው ነገር የለም። የሰጠውን ሁሉ ይቀበላል፣ የሰጠውን ሁሉ ይተፋል። ሶ ማኖሪዝም ስነ ምግባር ነው። ሁለተኛው አጀንዳ ይሄ ነበር። ሶ እውቀትና ስነ ምግባር ጥብቅ ትስስር አላቸው። እንቀጥል። ፈቅላና አይነቅነከ ቢዋዲ ሙቀደሲ ጥዋ ወአና ክተርቶከ ይዋል አስራ ሁለተኛው አያ እኔ ኮመርጫ አለሁኝ

ኢስላማዊ ዳዕዋ ተብሎ መሻይቆችን፣ ዑለማዎችን፣ ዳዕዎችን፣ ኡስታዞችን፣ ሴቶችን ምናምኖችን በጣም የሚያንቋሸሽ የሆነ አስተምሮት እንሰማለን። ሰዎች ከተሳሳቱ የተሳሳቱትን ነገር ኤቢሲዲ ብሎ ማስተካከል አለበት ማረም አለበት፣ ይህ መነገር አለበት። በዚህ ጥርጥር የለኝም። ግን ስድቡንና ሌሎች ነገሮቹ ምንድን ነው ያመጣው? ምንድን ነው ያመጣው? ተመልከቱ እያንዳንዱ ሰው የተባለ ሁሉ ይሰማ። አይገር መኖራችሁን ያወቅሁት አሁን ነው። ምን እያልኩ ነበር? እሺ ዋና ክተርቱከ እያንዳንዱ የሰው ልጅ በውስጡ ኸይር አለ። የሚገርማችሁ ነገር፣ በጣም የሚደንቃችሁ ፊሮን በውስጡ ኸይር ነገር ነበር።

በውስጡ አለ። ጌታ ሊፈራ ይችላል። አይገርምም፣ ፊርኦን ጌታ ሊፈራ ይችላል። ወት እና ታዲያ አንተ አንድ ሰው ተሳሳተ ብለ የምትለው ምንድን ነው? በቃ ተሳስተዋሉ፣ እናርማችኋለን፣ እንመከራችኋለን፣ እንገሳችኋለን። ከዛ ውጭ ግን ዱላና ድብድብ ቦክስ እና ስድብ አያስፈልግ። ኧረ ተረጋጋ። ፍሬም ምንድን ነው? ሶ በውስጣችን ሁላችንም ኸይር ነገር አለን። ሙሳ በውስጥ ባለው ኸይር ነገር መርጫ አለውኝ ይለዋል አላ ውስጥ ኸይር ነገር ሙሳ ቆሰው ገለዋል። በአጋጣሚ ድንገት አንድ ቀን አንዴ በቦክስ ሲመጡት ሙሳ በቦክስ አይምጣ ለጥ ነው የምትለው፣ በቃ ሌላ ነገር የለውም። ፈወቀዘሁ ሙሳ ፈቀጣ እንደ ድንገት እኮ ነው በቦክስ ሲለው ሰውየው ተኝተዋል። ውሃ ቢደረግልን የለም ሰውየው ከሰዓት በኋላ ጀናዛ ሰላት፣ ቀብር፣ ምናምን በጣም አስቸጋሪ ነው። እና እንደዚህ አይነት ነብይ ስላለን በጣም ደስተኛል። እሺ ዋና አክተርቱከ ፈስተሚው ዕሊማ ይ በጣም ጥሩ ሰዎች ሆኑ፣ ዲሴንት የሆኑ ሰዎች የሆነ ጥፋት ሲያጠፉ በጣም ጌልቲነት ይሰማቸዋል። የጥፋተኝነት ስሜት ይሰማቸዋል። ሙሳ ሰው ገድያለ ብሎ የጥፋተኝነት ስሜት ይሰማዋል። አክሲደንታሊ ነው የተፈጠረው፣ በድንገት ነው። ግን ውስጡን ይቆረቁራል። አላህ ነን ያውቃል። ዋና አክተርቱከ በውስጥ አንተ ራሱን የማታውቀው ድንቅ የሆነ ታምራዊ መልካም ነገር አለ። ለዛ ምርጫ አለው። ለዛ ነው በሳይኮሎጂ ትምህርት ጥናት ውስጥ ምን ይላሉ? ዩ አር ሚስትሪ ፎር ዩር ሰል ዩ አር ስትሬንጀር ፎር ዩር ሰል። አንተ ለራሱ ሚስትር ነው፣ አንተ ለራሱ እንግዳ ነው ይላል። አንዳንዴ ገጥሞ ያውቃል። እንግዳ የሆነ ካሊድ እኮ መጥቶብኝ ያውቃል። እንግዳ የሆነ ካሊድ ሌላ እኮ አይደለም እኔ እራሴ እንግዳ ካሊድ። እንዲህ እኔ ነኝ እንዲህ ምናምን አንተ ነህ ግን የእኛ ውስጥ አይደለህ። እና እናንተም እንደዛ ብዙ ጊዜ ገጥማችሁ ሊሆን ይችላል ውስጣችን አንዲስከቨርድ ፐርሶናሊቲ ይባላል። ያልተገለጡ እኛ ራሱ ማናቃቸው ማንነቶች አሉ። ሙሳን ምን አለው? አላህ አንተ ራሱ ስለ አንተ ማታውቀውን የማየው ነገር አለ። ለዛ ነገር መርጫለሁ። ፈስተሚዕ ሊስን ኬርፉል አቴንቲብሊ ስማ ስማ ነው። ፈስተሚዕ ሊል ሙባለጋ ነው፣ በጣም በጣም አድምጥ። የሚገርማቸው ነገር ለእኛ ይሄ በጣም ይሄ አያ በጣም በዘመናችን ያስፈልገናል። አወራ ነው እኮ ጋይስ ፌስቡክ ላይ የሆነ ቦታ ላይ አወራ ነው፣ ቀላል አይወራ ተቀደድን የሚሰማ የለም። ከኔ ጀምር ነው በነገራችን ላይ፣ የሚሰማ የለም ጋይስ። መስማት ይፈውሳል። መስማት ምን መስማት ምን ያደርጋል? ይፈውሳል። ብዙ በማውራት በሽተኛ ይኮናል። ባይ ዘዌ በጣም አንዳንድ በቃ አንዳንድ ሰዎች በጣም ብዙ የሚያወሩ ሰዎች ቁጭ ብላችሁ ስትሰሟቸው ስትሰሟቸው ያሳመሟቸዋል። በቃ የእውነት ሳይኮሎጂካል የሆነ የሚረብሽ ሙድ ነው የሚሰጧቸው። እኛ ብዙ ከማውራት ጥቂት ማን ነው ጥቂት አውርተን ብዙ ማድመጥን መማር አለብን። ቁርአን ኦቨር ኤንድ ኦቨር አዳማጮች ሁኑ ነው የሚለው አስፈላጊ በሆነ መንገድ እንናገራለን፣ ግን አዳማጭ መሆን እጅግ በጣም ወሳኝ ነው። ዛሬ ሁሉም ሰው ተናጋሪ ሆኗል። ከኔ ጀምር ኖ ፈስተኛ ዒሊማ ዩሃ ቁርአን የመጣው የሚደመጥ ነገር ነው የሚሰማ ነው። ጅኖቹ ለዛ ነው ሰምተው ነው ሂዳያ ያገኙት። ቁል ኦሕየ ኢለየ አነሁ ሰማዓ ነፈሩ ሚነል ጂኒ

ማያን አይንን ማስተዋያ ልቦና ሰጠናቸው። እነዚህ ሶስቱ ነገሮች ግብና አላማቸው ምንድን ነው ከተባለ፣ ፊዚካል የሆነ ነገር ብቻ እንዲያዩ አይደለም። ፊዚካል የሆነ ነገር ሰምቶ አይቶ ስፒሪችዋል እንዲያረጉት ነው፣ መንፈሳዊ እንዲያደረጉት ነው። ጆሮ ሳውንድ ዌይፍ ብቻ እንዲገባበት አይደለም፣ ኸይር ነገር እንዲያደምጥበት ነው። አይን ኸይር ነገር እንዲያይበት ነው እና